ኮሎኔል ፋይሳል ኢብራሂምና አሸናፊ ሰብስቤ ነዋሪነታቸው በአዳማ ከተማ ነው። ለበርካታ ዓመታት በሀገር መከላከያ ሰራዊት ውስጥ አገርና ሕዝባቸውን ሲያገለግሉም ቆይተዋል። ቀድሞ ቴ በሀገር መከላከያ ሰራዊት ውስጥ ነበር ማገለገለው ወታደር ነበርኩኝ፣ እና ያው በጉዳት አሁን ወጥቼ ነው ያለሁት። ይሄ ቀድሞ የወቶ ያው መከላከያ ሀገር መከላከያ ሰራዊት ነበርኩ፣ በዛ በጡረታ ከዛ ከመስሪያ ቤቱ ተገለልን። በዚህ ላይ ተሰማርተናል። ያው አሁን በሲቪል አለም ላይ ያው ወደ ከሀገር መጠበቅ ወደ ሊማት ስራ ገብተን ያለ ነው። የሊማት ትሩፋት ንቅናቄ የፈጠረውን እድል እንደ መልካም አጋጣሚ ወስደውታል። ንቅናቄውን ተከትሎ የአዳማ ከተማ አስተዳደር በፈጠረላቸው የስራ እድልና በሚያደርግላቸው ድጋፍ ተደራጅተው የተሰማሩበት የዶሮ እርባታ ስራ ውጤታማ አድርጓቸዋል። ስራ የጀመርነው መጀመሪያ የእኛ የሚቆጠብ ነው ነገር አለ መጀመሪያ ስንገባ ከመከላከያ ሰራዊት በአካል ጉዳትና በተለያዩ ምክንያት የተገለሉ መንግስት እድል ሰጥቶን እኛ በጡረታ የተገለልነው ነው። ሌሎች በአካል ጉዳት በቦርድ እየተሰናበቱ ታሉ። በዶጎማ ደረጃ መንግስት ቢያንስ ይሄን የምታዩትን ዶሮ በነፃ ነው መንግስት ያስገባልን። ሁለተኛ ደረጃ ወደ ምርት እስከሚደርሱ ድረስ መንግስት በነፃ ነው የእነሱ መኖ የሚያቀረብልን። በቂ የሆነ ምርት ነው ከዚህ ግቢ የሚወጣው። ያያችሁት ወደ 23 ሼድ ነው የመከላከያ ብቻ እዚህ ግቢ ያለሁት እዚህ ከዚህ አልፈ ወደ ሌላም እያላክን ነው። ዶሮቹ ወደ ምርት በሚገቡበት ሰዓት ያው ራሳቸውን ነው እንትን እያሉ ያሉት፣ ማለት ራሳቸውን በራሳቸው እንትን አሉ። ከዛም አልፎ ተርፎ የተወሰነ ነገር ያው ለአባሉም ያገኛል ማለት ነው። ከትንሽ ተነስተው የሰፊው ገበታ ባለቤት ስለመሆናቸውና ይህም ስኬት በራስ የተገደበ ብቻ ሳይሆን ለሌሎቹ መትረፍ ችሏል። ኖታን ሰደድካንበር ዲግሪ ከአይነት በረድ መነበሩም ሳ ዲግሪ አለኝ ከሀረማያ ዩኒቨርሲቲ በአካውንቲንግ ተመርቄ ያለሁ ተመርቅ ቀጥታ ይህንን ስራ ነው የጀመርኩት። ስለዚህ ለእኔ ጥሩ ነው። ቤተሰብም አለኝ። አንድ ልጅና ባለቤቴን ከዚህ በማገኘው ደሞዝ ነው የማስተዳድረው። ጠመናስቀባ ያው ሚንዳ ጥመናሲ አርገጥ ኔ ኮጌጌ ፈቻራች እዚህ ዶሮ እርባታ እንደ ድንገት አገኘውኝ። መከላከያ አደራጁና የሚያግዘን ሰው አሉና ለእኔም በዛው መሀል ስራ እድል ፈጠሩልኝ ማለት ነው። ሁለት ልጆች አሉኝ። እናት አባቴንና እህቶችን በዚህ ስራ እየሰራው እነሱንም እያገዝኩ ራሴንም አኖራለሁ ማለት ነው። የአዳማ ከተማ አስተዳደር እያደረገ ያለው ያልተቋረጠ ድጋፍ በተለያየ ምክንያት ጉዳት ለደረሰባቸውና በጡረታ ለተሰናበቱ የሀገር መከላከያ ሰራዊት አባላት የስራ እድልን ለመፍጠር ያስቻለ ነው። የዶሮ ማህበራትን በሰፊው ለመደገፍ እንቅስቃሴ አድርገናል። ከዚህ ውስጥ በአብነት የምነሳው ናማልደካባቢ ያለው እንቅስቃሴ ነው። እዛ ናማልደካባቢ ከዚህ በፊት የሀገራችንን ስራ ለማስጠበቅ የመከላከያ ሰራዊት አባላት ሆኖ በትግል ላይ እያሉ ጉዳት የደረሰባቸው እነዚህን በማሰባሰብ ከተማ አስተዳደሩ በባጀት የሰራውን ወደ 95 ሼድ አለ። ከዛ ውስጥ ወደ 23 ሼድ ለእነዚህ አካላት እንዲሆን ተወስኖ እነዚህ አካላት በማህበር እንዲደራጁ አደረግን። 23 ማህበራት ነው ያለው። 460 ተጠቃሚዎች ናቸው እዚህ ማህበር ውስጥ ያሉት። የከተማ አስተዳደሩ በከተማ ግብርና ስራዎችና ሌሎች የኢንተርፕራይዝ ስራዎች ላይ ወጣቶችን በማደራጀት በልዩ ትኩረት የሚያከናውናቸውን ስራ አጠናክሮ ቀጥሏል።